እልልል ሁላችሁም፣ እልልል የኔ ውዶች፣ እልልል እንኳን ደስ አላችሁ፣ እንኳን ደስ አላችሁ ገይስ፣ እንኳን ደስ አላችሁ። ሩታ ወልዳለች ማለት ነው። ሩታ በሰላም ተገላግላለች። እንኳን ደስ አላችሁ ሁላችሁም ማለት ነው። አብርሽ፣ የዚህ እንግዲህ እንዳለ እያያችሁ ነው። የኔ ሁድሄት የልጅ አባት ሆኜ ልሻለሁ። እውይ እንኳን ደስ አለ ወንድም አላም። እንኳን ደስ አለ። እንኳን ደስ አላችሁ የሩታ ፋሚሊ ሁላችሁ ማለት ነው። በጣም ነው ደስ አለኝ። እግዚአብሔርን እንኳን ደስ አላችሁ ሁላችሁ ማለት ነው። የእኔ ውዶች የሰው ደስታ የምትፈልጉ በቃ ምን ልበላችሁ? ወይስ የሰው ደስታ የሚያሰስታቸው? እኔ በጣም የሰው ደስታ ያስደስተኛል። እናንተን ደግሞ ደስ እንደምላችሁ ተስፋ አደርጋለሁ። ብዙ ሰው ሲጨነቅ ነበረ። የእውነት በጣም ደስ ብሎኛል። ይ ቪዲዮ እስከ መጨረሻ ስሙ ወርዳችኋለሁ። ላይክ፣ ሰብስክራይብ አርጉ። እልልልልልልል ደስ የሚል ቀን ጋይስ፣ የእውነት ደስ የሚል ማለት ነው። ቅድም ነው ሰራ ሰራ ነበረ ግን እውነት ታቃላችሁ፣ ጠዋት ሰርቻለሁ ግን እርግጠኛ አልሆንኩበትም ግን የአብርሸ ስቶሪ ላይ ገብቼ ሳይ ጠዋት ነው አየሁት፣ እንደለቀቀኝ አንድ ደቂቃ ምናምን ስቆጥር ነው አየሁትና አልተመቸኝምና። እንኳን ደሳላችሁ ሩታ እንግዲህ የልጅ እናት ሆናለች። አብርሸ ደግሞ እራሱ እንግዲህ እኔ ይታለ የኔ ሆድህት የልጅ አባት ኦኝ ልሽ አለው እኔ አባት እንኳን ደሳለ። አቤት አብርሸ እኮ በጣም ነው ልጅ የሚወደው በነገራችን ላይ ታውቃላችሁ እንደ እኔ ከመጀመሪያ እስካሁን ስትከታተሉ የነበረ አብርሽን ታውቃላችሁ ብዬ ነው የማስበው። እና እንኳን ደስ አላችሁ ሁላችሁም። በጣም ስትጨነቁ ነበር፣ የግሬስ ፋሚሊ እያየው ነበር በየኮሜንቱ ማለት ነው። እና በጣም ተጨንቀናል ወይም መጨረሻ ላየን ወይን እያሉ ነበረና በእርግጥ ቪዲዮ እንግዲህ ያው ሙሉ መልቀቅ አይችሉ፣ በነገራችን ላይ ግማሽ ግማሽ አድርጎ ነው የሚለቁት፣ እና በእርግጥ እኛ አንሰለችም ሁሉም ቢለቁ። ኤኒዌስ እንኳን ደስ አላችሁ። ሮታዬ፣ እንግዲህ እንኳን ማረም ማረችሽ፣ ማረም ያው እንደዛ ነው የሚባለው ብዬ ነው ማስቡ። እንኳን ማረም ማረችሽ የእኔ ውድ፣ የእውነት በጣም ደስ ብሎኛ፣ እግዚአብሔር ይመስገን። የሰው ደስታ የሚያስደስታችሁ እንኳን ደስ አላችሁ። ታውቃላችሁ እኔ ይህን ልቤ ንጹ ነው እና እኔ የማንም ደስታ ያስደስተኛ ከባድ ነው። አንደኛ የመጀመሪያው ነው፣ ሮታ የመጀመሪያ ልጇ ነው ብዬ ነው ማስበው። እንግዲህ የወንድ ልጅ እናት ሆናለች። አብረሽ ደግሞ እንደሚፈልገው እንደሚወደው የልጅ የወንድ ልጅ አባት ሆናሉ ማለት ነው። እንግዲህ በዚህ ቅመማ ማለት ነው ቅመማ። እየዛሬማ እኔ ጠዋት ነው አየሁት በነገራችን ላይ አልሰራውም ጠዋት ነው አየሁት። የእሷ ፎቶ ማለት ነው። በጣም የሚያምር ፎቶ ነው፣ የቅመማም ራሱ ማለት ነው። እና ለማንኛውም እንኳን ደስ አላቸው። በጣም ነው ደስ አለኝ፣ እውነት ደስ ብሎኛል። ሁላችሁም ኤግሬስ ፋሚሊ በተለይ ደግሞ መልካም አስተሳሰብ ያላችሁ ስትጨነቁ ነበር፣ እንዴት ትወልድ ይሁን እንዴት ትሁን ብላችሁ ስትጨነቁ ነበር። እና እውነት በጣም ነው ደስ አለኝ። አሁን ነው አረጋገጥኩ። በነገራችን ላይ ጠዋቱ ማለት ወሬ ነው። ገባችሁ አይደለ? ትክክለኛ መረጃ አልነበረም። ለምን አንዳንድ ሰው ለራሱ ዩቱብ ቪዲዮ ብሎ እርግጠኛው ነው የሚያወራ አብዛኛ ሰው አለ። እኔ ግን ጠዋትን ብያችኋለሁኝ፣ እርግጠኛ አይደለም ግን እንደወለደች ብዙ ሰው እያወራ ነው ብላል ብያችሁ ነበረ። እኔ እርግጠኛ ሳልሆን እርግጠኛው ማውራትን የሚያወራትን አልፈልግም፣ ለዩቱብ ብዬ ማለት ነው። አሁን ግን በጣም ነው ደስ አለኝ። በሰዓቱ ብሰራ ደስ ይለኝ ነበረ፣ አልተመቸኝም። ቤት ያጸደው ነበረ፣ አብርሸ ስትለቅ ማለት ነው። ሄያ ይምይም ማለት ነው ደስ የሚል የደስታ ቀን ነው። እንኳን ደስ አላችሁ ሁላችሁም ማለት ነው። የእውነት እኔ በጣም ነው ደስ አለኝ። እንግዲህ ሩታዬ ዛሬ ቪዲዮ ትለቅለናለች ብዬ ነው ማስቡ በራሳ ዩቱብ። እስከዛ ግን ደስ የምል እንግዲህ በሙግት እንጠብቃለን። ወዳቸዋለሁ። እንኳን ደስ አላችሁ ሁላችሁም የእኔ ውዶች።